ስለዚህ ፈያታዊ ዜማን እንደሆነ በትውፊታቸው ሁለት ጊዜ ነው የሞተው አንደኛ በመስቀል አስቁኑ ቆርጠው ወይም ደግሞ እግሩን ቆርጠው ገለውታል ከዛ ደግሞ በታምር ትንሳኤውን እንዲመሰክር ክርስቶስ አስለስቶታል ከዛ በኋላ ደግሞ እንደገና በሰማዕትነት ነው የሞተው አሁን ሶስት ቀን የሞላው ስጋ ደስ የሚል ማሃዛ ሊያወጣ ይችላል ጨርቁ እና ደስ የሚል ማሃዛ ነው ሲለው አንደኛው ተንኮለኛ ስለነበር ምን አለ አይ ሰበኑ እኮ ደስ የሚል ማሃዛ ሸቶ አይደለም እና ምንድነው ቢለው የአታክልት ስፍራ ስለነበረ የአበቦቹ ሽታ ነው እሷ ማርያም መቅደራዊት ናትና ለምንድን ነው ክርስቶስ እንደተነሳ ለሴቶች የተገለጠውና? ቅዱስ ያሬድ መጀመሪያ ትንሳኤውን ያየችው መቤታችን ቅዱስ ድንግል ማርያም ናት ብሎ ነው የሚያስቀምጠው። በሴት እንደጠፋን ደግሞ በሴት ትንሳኤውን ነገረ እና ጠላት ዲያብሎስን ለመርታት ነው ይላሉ። ምን ማለት ነው? በሴት አጥፍቻችሁ ነበር እያለ ይመካ ነበርና፣ አሁን ደግሞ በሴት ትንሳኤውን ነግሮን አሳፍሮናል ማለት ነው። ዛሬ እንደምንቀልደው አይደለም። በቅዱሳን ላይ በቅዱሳን መላእክት ላይ ግን ፈሩ ይላል። የፈሩት ያንን ነው። የአታክልት ስፍራ ጠባቂ መስሏት ጌታዬን ከወሰድከው ለኔ ደግሞ ሰጠኝ ስጋውን ሽቶ ልቀባው ብላ ተለምን ነበር ይላሉ። እኛ ተኝተን ሳለ መጥተው ሐዋርያት ወሰዱት ብላችሁ ዋሹ። በነገራችን ይሄ ንግግራቸው ራሱ ራሳቸው ላይ መሰከር ይሆንባቸዋል። ሲቀበር አይተው የሸሹ ሐዋርያት ስጋውን ለመውሰድ እንዴት ድፍረት አግኝተው ይመጣል? እንደ ሲቀበር እኮ ሸሽተዋል። በጥብራዶስ ባህር ዳርቻ ተበትነው እና ለአንሳ እንኳን ቢሉ ስጋውን ነው አንድ ላይ ይዘው የሚነሱት እንጂ ብቻውን የሚሆን ነገር አይደለም። ይኸውና መቃብሩ ብለው የወንበዴውን የነፊያታዊ ዜማንን መቃብር አሳዩአቸው ይላል። በዚህ ጊዜ ጲላጦስ ተንበርክኮ ጌታዬ መድኃኒቴ ኢየሱስ ክርስቶስ ወይ የእኔ ክብር እንዲገለጥ አይደለም ነገር ግን ትንሣኤ ይመሰከር ዘንድ የሞተውን ሰው አስነሳና አስመስክርባቸው ብሎታል። እኔ ወንበዴው ፊያታዊ ዜማን ነኝ ኢየሱስ ክርስቶስ ግን ተነስቷል ብሎ ይህንን መስክሮ ከሞተበት ተነስቶ ማለት ነው በታምር ሲመሰክር ይኸው ተነስቷል። ከዚህ በኋላ ግን መልሰው ፊያታዊ ዜማን ገለውታል። የተወዳችሁ ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ያሮስ ፖድካስት ጀምሯል። እንግዲህ ዛሬ የትንሣኤን በዓል ምክንያት በማድረግ ከትንሣኤ ጋር የተገናኙ ጥያቄዎችን እያነሳን በዛ ርዕሰ ጉዳይ ላይ ሰፋፊ ነገሮችን እናነሳለን። በቅድሚያ ሀገር ውስጥ ሀገር ውጭ ያላችሁ ሁላችሁንም በስደቱ ማለ የምትገኙ እህቶቼ ወንድሞቼ እናቶቼ ና አባቶቼ ሁላችሁንም እንኳን አደረሳችሁ ለምናፍቃት ለዚች ቀን ለብርሃነ ትንሣኤው እንኳን አደረሳችሁ ብለናል። እንኳን አደረሰ ገ እንዴት አለ። እንግዲህ ያው የምትናፈቋ ቀን ደርሳለች። በዓለ ትንሳኤ ላይ እንገኛለን። ትንሳኤ ምንድን ነው ከሚለው ነው የምንጀምረው። ከዛ በኋላ ያሉትን ደግሞ በቀጣይ የምናንሳ ይሆናል። ትንሳኤ ምንድን ነው እና ሰላምታውስ እንዴት ይታያል ከሚለው እስቲ አያይዘ የትንሣኤው ነገር እንጀምረው እሺ። በቅድሚያ ሁላችንንም ኦርቶዶክሳውያን እንኳን አደረሰን ማለት እወዳለሁ። የመጀመሪያው እንግዲህ ትንሳኤ ምንድን ነው የሚለውን ነገር ከትርጉሙ ብንጀምር አንተ እንዳልከው የተሻለ ይሆናል እና ትንሳኤ ማለት ተንሳ ከሚል የግዕዝ ግስ የሚገኝ ነው፣ መነሳት ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ስለተነሳ ይህ ትንሳኤ ይባላል። በመጽሐፍ ቅዱሳችንም ከአምስቱ አዕማደ ምስጢር አንዱ ትንሳኤ ሙታን የሚባለው ነው እና አምላካችን መድኃኒታችን ኢየሱስ ክርስቶስ ተነስቶ ትነሳላችሁ ያለው ትንሳኤ ማለት ነው። እንግዲህ ትንሣኤ በቤተ ክርስቲያናችን ሁለት አይነት አነሳስ ነው ያለው። የመጀመሪያው ትንሣኤ ዘለ ክብር የሚባለው ነው። ሁለተኛው ደግሞ ትንሣኤ ዘለ ኀሳር የሚባለው ነው። የመጀመሪያው እንግዲህ ለተድላ ለደስታ የምንነሳው ትንሳኤ ነው። ሁለተኛው ደግሞ በሌላኛው በተቃራኒው ለመከራ ለጭንቅ ደግሞ የምንነሳው ትንሳኤ አለ። እንግዲህ የደስታውን ትንሳኤ፣ የሰላሙን ትንሳኤ የሚነሱት ቅዱሳን አባቶች እንዲሁም ደግሞ ቤተ ክርስቲያንን ወይም ደግሞ ክርስቶስን በቃልም በግብርም የተከተሉ በጎ ፍሬ ያላቸው ሰዎች የሚነሱት ትንሳኤ ነው። ሁላችንንም ያንን ትንሳኤ እንነሳለን ብለን ነው የምናምነው። ሁለተኛው ደግሞ ስሙን የካዱ ምግባር የሌላቸው ደግሞ የሚነሱት ትንሳኤ አለ። እሱ ደግሞ ዘላአሳር የሚባለው ነው። ይሄ በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ ሀያ አምስት ላይ የተገለጸው ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ስራ የሌላቸውን በግራ በኩል፣ ስራ ያላቸውን ምግባር ያላቸውን ደግሞ በቀኝ በኩል አቁሞ እናንተ የአባቴ ብሩካን ወደ ተዘጋጀላችሁ ደስታ ተድላ ግቡ ብሎ እንግዲህ እነሱን ይነግራችኋል። ሁለተኛዎቹ ደግሞ ዘለ ሐሳር የተነሱት በግራ በኩል የሚቆሙት ናቸው። እነሱን ደግሞ ብራብ አላበላችሁኝም፣ ብጠማም ደግሞ አላጠጣችሁኝም፣ ብታርዝ አላለበሳችሁኝም፣ ከኔ ውግዱ ያን ጊዜ አላውቀውም ብላችሁ በጎ ምግባር አላደረጋችሁም፣ ና እኔም ደግሞ አላውቃችሁም ከእኔ ውግዱልኝ ብሎ ወደ ሲኦል እነዚህኛዎቹን ደግሞ ጻድቃንን ወደ አባቱ ወደ አዘጋጀላቸው ስፍራ የሚያገባቸው ስለሆነ ሁለት አይነት ትንሳኤ አለ። ግን በምድርም ሆኖ አንድ ክርስቲያን ትንሳኤ ይነሳል ወይም ደግሞ ያው መነሳትን ያደርጋል። ይሄ ማለት ነው ማለት ነው፣ ያው ትንሳኤ ማለት መነሳት ነው። ዘላለማዊ ሕይወት የምናገኝበት ስለሆነ ትንሳኤን ቅድስት ቤተ ክርስቲያን በንስሐ መስላ ደግሞ እንደገና ሞትን መቀበርን ደግሞ ያው በኃጢአት መሰላ። ያው ሞት መቼም ኃጢአት ነው እና አንድ ሰው ኃጢአት ሰርቶ በዛ ኃጢአት ሲመላለስ ወይም ባለበት ወቅት ሞተ ተብሎ ነው የሚጠራው። ነገር ግን ደግሞ ኃጢአቱን አምኖ ደግሞ በንሳ ሲመላለስ ደግሞ ተነሳ ነው የሚባለው። ለዚህ ነው ቅዱስ ዮሐንስም ከመጀመሪያው ትንሣኤ አልተባበረ ከሁለተኛው ትንሳኤ ድል ፈንታ የለውም ይላል። የመጀመሪያው ትንሳኤ ማለት ትንሳኤ ልቦና ማለት ነው። ሰው ከሞተበት አጢአቱ ተነስቶ በንሳ አራክፎ በደል አጢአቱን ወደ ክርስቶስ ስጋና ደም ሲቀርብ ከሁለተኛው ትንሳኤ ደግሞ ድል ፈንታ ይኖረዋል እና ሁላችንም ያው ይህንን ትንሳኤ መሆኑን ተረድተን እንድናከብረው ይገባል ማለት ነው። ይህንን ይመስላል ትንሳኤ የሚለው በቤተ ክርስቲያናችን አረዳድ ማለት ነው። እንግዲህ ብርሃነ መለኮቱ የተገለጠበት ያው እኛም ነጭ ለብሰን የታየንበት በዓለ ትንሳኤ ላይ ነው የምንገኘው። የትንሳኤ ሲመጣ ሰላምታውም የተለየ ነው፣ አይደለ? ልዩ የሆነ ሰላምታዎች አሉ። በተለይ እስከ በዓለ ሃምሳ ጋር የተገናኘ ና እስ ስለ ሰላምታው ደግሞ እንነጋገር ና ሌሎች ርዕሰ ጉዳዮችን ደግሞ እናነሳለን። በተለይ ከትንሳኤ ና በዓለ ሃምሳ ጋር የተገናኙ ርዕሰ ጉዳዮችን እናነሳል ና ሰላምታው የተለየ የሆነበት ምክንያት ምንድን ነው? ምንድስ ነው? የሚባሉ ራሱ ሰላምታው። አዎ፣ እንግዲህ ሰላምታው ክርስቶስ ተንሳሙታን ሙታን በአብይ ኃይሎ ስልጣን አሰሮ ለሴጣን አጋዞ ለአዳም ሰላም የሚዜሰ ከሆነ ፍስሐ ወሰላም እየተባለ ሰው እየተቀባበለ ክርስቶስ ተንሳ ሙታን ሲል የሚቀበለው ደግሞ እንደዛ በአብይ ኃይሎ ስልጣን እያለ ክርስቶስ ከሙታን ተነሳ በኃይሉ በስልጣኑ ነው የምንለው። ይሄ አንደኛ በኃይል በስልጣኑ እንደተነሳ ለማጠየቅ ነው። ምክንያቱም ብዙ ከሙታን መካከል የተነሱ አሉ፣ ግን በኃይላቸው በስልጣናቸው አይደለም እና አላዛር ቢነሱ አላዛር አላዛር ከተኛህበት ንቃ ብሎ በኢየሱስ ክርስቶስ ቃል ነው የተነሳው። ኢየሱስ ክርስቶስ ግን አስነሽም ስለሌለው በኃይል በስልጣኑ ነው የተነሳው ብላ ቅዱስ ቤተ ክርስቲያን ይህንን ሰላምታ እስከ በዓለ እንግዲህ ጰራቅሊጦስ ድረስ በዚህ ሰላምታ ነው የምትለዋወጠው። ግን ሌላው ሚስጥር ምንድን ነው የሚለውም ብናየው የተሻለ ነው ማለት፣ ከሐዋርያት ዘመን ጀምሮ ያለው የዘመነ ሰማዕታት የሚባል ጊዜ አለ። ከዲዮ ቅልጥያኖስ ጀምሮ ያለው ይሄ እስከ 317 ድረስ ያለው ይሄ ዘመነ ሰማዕታት ነው የሚባለው። እና ምንድን ነው በዛ ዘመን ያሉ ክርስቲያኖች ይህንን ሰላምታ ነበር የሚለዋወጡት። ምክንያቱም በዛ ዘመን ክርስቲያን ተብሎ ራሱ መጠራት ወንጀል የነበረበት ጊዜ ነው። ኢየሱስ ክርስቶስን መስበክ አትችልም። ይሄ እንግዲህ ከሐዋርያት ጀምሮ የነበረ ነው። አይሁዳውያን ሮማውያንም ጨምሮ ኢየሱስ ክርስቶስ የሚለውን ስም አትስበኩ አላልናችሁ? ምን ብለው ነው እነቅዱስ እስጢፋኖስ እነቅዱስ እስጢፋኖስ የመጀመሪያውን ሰማዕትነት የተቀበሉት። ሌሎችም ከዛ በኋላ እነቅዱስ ያዕቆብም እነቅዱስ ጳውሎስም እነቅዱስ ጴጥሮስም በሰማዕትነት ከዛም በኋላ ያሉት ደግሞ ዘመነ ሰማዕታት ላይ የምናገኛቸው በሙሉ ክርስቶስን ለምን ተሰብኩታላችሁ በሚል የተገደሉ የታረዱ የተቃጠሉ ናቸው። እና መስበክ ስለማይችሉ በፈሊጥ መስበክ አለባቸው። እና ሩቅ ሆነው ይህንን ሰላምታ ይለዋወጣሉ። ክርስቶስ ተንሥአ እሙታን ሲል አንደኛው ደግሞ ከዛ ይመልሳል እና ስፍራ ባይኖራቸውም ማለት የመስበኪያ ስፍራ ባይኖራቸውም እንደገና ደግሞ የተመቸ አውደ ምሕረት ባያገኙም የክርስቶስን ትንሳኤ ዝም ብሎ ማለፍ አይቻልም እና በፈሊጥ ክርስቶስ ተንሳሙታን እንደዚህ እያሉ ከርቀት ሆነው ሰላምታ ይሰጣጣሉ ማለት ነው። ያው የእኛም አገራውን በገጠሩ እንደዚህ ስታይ ከሩቅ ነው አይደል ገበሬውና፣ እንዲሁ ሰላምታ የሚለዋ በመንገድ ስታልፍ እንዴት ቆየ፣ እንዴት ነ፣ ልክ እንደዛ ማለት ነው። እነሱ ስብከት አይመስላቸውም፣ ግን ትልቁን ስብከት በዚች በአጭር ሰላምታ አባቶቻችን ያው እንግዲህ አንዳንድ ጊዜ ጭንቅ በሆነ ጊዜ ዝም ብላ አትቀመጥም። እግዚአብሔር ደግሞ ራሱ ጥበብና እውቀት ይሰጣልና በዚህ ጥበብና እውቀት ተመርተው ከሩቅ ሆኖ ይህንን ሰላምታ እየተለዋወጡ ሰፊውን ነገረ ትንሳኤ ሙሉ ነገረ ክርስቶስን እኮ ነው ሙሉ ነገረ ክርስቶስንም እንደገና ደግሞ ትልቁንም የትንሳኤ በዓል በዚች አጭር ሰላምታ እንዴት አድርገው እንደሚያስተምሩና በዛም ደግሞ ሰላምታ እንደሚለዋወጡ ማሳያ ነው ማለት ነው። በዚህ ምክንያት ይህን ሰላምታ ቅድስት ቤተ ክርስቲያን ሰላምታዋ አድርጋ በበዓለ ትንሳኤ ሰሞን ትለዋወጥበታለች ማለት ነው። እንግዲህ በጣም ደስ ያሰኛል። በድጋሚ ሁላችሁንም እንኳን አደረሳችሁ። አገር ውስጥ፣ ሀገር ውጭ ያላችሁ በበዓለ ትንሳኤን የተመለከቱ ነገሮችን እያመጣን እያቀረብን ነው የምንገኘው ከትንሳኤ ትንሳኤ ምንድን ነው ከሚለው ሰላምታውንም አንስተናል። ቀጣይ ደግሞ የሆኑ ጥያቄዎችን እናነሳለን። ሁላችሁም ላይክ፣ ሼር ያደረጋችሁ እርስ በርስ እንኳን አደረሰ እንኳን አደረሳችሁ የተባባላችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ያው የትንሳኤው ሲነሳ አንዲት የምናነሳት ቅድስት ሴት አለች ከትንሳኤ በኋላ ለመጀመሪያ ጊዜ ከሐዋርያቱም ቀድማ ክርስቶስን ያየችና እሷ ማርያም መቅደላዊት ናትና፣ ለምንድን ነው ክርስቶስ እንደተነሳ ለሴቶች የተገለጠው ና፣ ማርያም መቅደላዊትስ ለምንድን ነው የክርስቶስን ትንሣኤ የተጠራጠረችው? እውነት ነው ትንሣኤውን በመጀመሪያ ያየችው ያው በእርግጥ ቅዱስ ያሬድ መጀመሪያ ትንሣኤውን ያየችው መቤታችን ቅድስት ድንግል ማርያም ናት ብሎ ነው የሚያስቀምጠው። ከዛ በኋላ ደግሞ ችኛይቱ አሁን የተገለጸችው ሴት ነች። ያው እዛ ማብራሪያ ውስጥ ባንገባም ቀጥታው ለጥያቄያችን እንግባ፣ ና መጽሐፍ ቅዱሱ በቀጥታ እንደሚነግረን ማለት ነው ማርያም መቅደላዊት አንደኛ ለምንድን ነው ቀድማ ትንሳኤውን ያየችው የሚል ነገር አለ። ሁልጊዜ ኢየሱስ ክርስቶስ ይሆናሉ የማይባሉ ነገሮችን ያው ፈጽሞ ያሳየናል፣ ወይም ደግሞ እነዚህ የተናቁ ናቸው የሚባሉ ሰዎችን ለትልቅ ክብር ሲያበቃቸው እንመለከታለን። ለምሳሌ አንደኛው እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ሱባኤ እንዲያድነው ወደ ኢየሱስ ክርስቶስ ልመና ያቀረበው ተሰቀልልን፣ ሙትልን እና አድነን ያሉ አባታችን አዳም ነው፣ እናታችን ሔዋን ናት። ግን በመጀመሪያ ወደ ገነት የገባው ወንበዴው ፊያታዊ ዜማን ያው በቀድሞ አጠራሩ ስለጠራ ነው እንጂ ቅዱስ አባት ነው፣ እሱ ነው የገባው። አሁንም ደግሞ ለመጀመሪያ ጊዜ ደግሞ ትንሳኤውን አየች ተብሎ በመጽሐፍ ቅዱስ ደግሞ የተጻፈልን ማርያም መግደላዊት ነች። እንግዲህ ማርያም መግደላዊት በኃጢአት የምትኖር የነበረች ሴት ነች። ለምንድን ነው የመጀመሪያውን ትንሳኤ እሷ እንድታይ ተፈለገው የሚለውን ከእሷ የሚሆት አንጻር እንዲሁም ደግሞ በመጽሐፍ ቅዱስም ደግሞ አባ ጊዮርጊስ ዘጋስጫ ማመስጥሮ የሚናግረን የሚነግረን ነገር አለ ምን ማለት ነው? በጠፋንበት ፈለገን ይላል። በጠፋንበት ፈለገን፣ በራቅንበት ደግሞ አቀረበን ብሎ የሚናገረው ንግግር አለ። ለምሳሌ በጠፋንበት ፈለገን ማለት የመጀመሪያውን የሕይወት ዜና ያሰማችን ሴት ነበረች። በሴት እንደጠፋን ደግሞ በሴት ትንሳኤውን ነገረን እና ጠላት ዲያብሎስን ለመርታት ነው ይላሉ። ምን ማለት ነው? በሴት አጥፍቻችሁ ነበር እያለ ይመካ ነበር እና አሁን ደግሞ በሴት ትንሳኤውን ነግሮን አሳፍሮናል ማለት ነው። እንደገና ደግሞ ያው በጠፋንበት ፈለገን የሚባለው ሌላ ለምሳሌ በእጽ ነበር የጠፋ ነው በእጽ ማለት በለስን በልተን ነበር የጠፋ ነው። ደግሞ በእጸ መስቀል እንዳዳንን ለማሳየት ይሄንን ነው። ሌላኛው ደግሞ ምናልባት ማርያም መቅደላዊትን ለምንድ ነው የመረጣት ሲባል ያየችሁትን ሳይሆን ለምንድነው ነው አላስቻላትም ነበር ይላሉ አባቶቻችን። ምክንያቱም ውለታ ውሎላት ነበር እና ሁለተኛ ስብከቱም ደግሞ ትዝ ይላታል። ምንድን ነው ስብከቱ? በሶስተኛው ቀን እነሳለሁ ብሎ ሲያስተምር የተከተለች ትምህርቱን ትሰማ ነበርና አላስቻላትም፣ ፍቅሩ በውስጧ ነበርና ምን ማለት ነው ሰባት ጋኔንን አውጥቶላት ነበር። የተወሰኑትን እንመልከት። ለምሳሌ የትቢት ጋኔን የሚባላለ፣ እንደገና የሀሜት ጋኔን፣ እንደገና ደግሞ ይሄ ጌጥ ማጌጥ እንደዚህ ምንዝር ጌጦችን ደግሞ እንድታጌጥ የሚያደርጋት እነዚህ፣ እነዚህን ሰባት አጋንንት በሙሉ ያወጣላት አምላካችን መድኃኒታችን ኢየሱስ ክርስቶስ ነበርና ሽቶን ይዛ ስትገሰግስ የሄደችው ወደዛ መቃብር ነው ማለት፣ መተኛትን ማረፍን አልፈለገችም ነበር። ምክንያቱም ይሄ ውለታ ነበረባትና ግን በሄደሽ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስን በመቃብሩ ውስጥ አላገኘችውም። ወይም ደግሞ መቃብሩ ተከፍቶ እንደገና ቅዱሳን መላእክት በግራና በቀኝ ቆመው ነበር የተመለከተችው። እና እንደውም ምንድነው የምትፈልጊውን አውቃለሁ ነገር ግን እሱ በዚህ የለም ተነስቷል፣ ነው የሚላት እና ወደ ገሊላ ይቀድማቸዋል ብለሽ ለሐዋርያት ሄደሽ ራሱም ነግሯታል ኢየሱስ ክርስቶስ፣ ሄደች ንገሪያቸው ይላል። እና እየፈራችና ደስ እያላት ሄደች፣ ወይም እየፈሩና ደስ እያላቸው ሄዱ ይላል። አንደኛው መፍራት የመላእክትን ክብር በማየት ማለት ነው። ይሄ ብርሃናቸውን እንደገና ግርማቸውን በማየት ዛሬ እንደምንቀልደው አይደለም። በቅዱሳን ላይ በቅዱሳን መላእክት ላይ ግን ፈሩ ይላል። የፈሩት ያንን ነው። ደስ አላቸው ማለት ደግሞ ስለተነሳላቸው ማለት መምራቸው እንደተናገረ ስለተነሳላቸው በዚህ ደስ ተሰኝቷል። ግን ማርያም ምናልባት ትንሳኤውን ተጠራጥራ ነበረ። ይሄ በምን ይታወቃል? መሰለ ልውል የአታክልት ስፍራ ጠባቂ መስሏት ጌታዬን ከወሰድከው ለእኔ ደግሞ ስጠኝ ስጋውን ሽቶ ልቅባው ብላ ተለምን ነበር ይላሉ። ለምንድን ነው እንደዛ ያለችው ስንል፣ የሆነ ወሬ ሰምታ ነበር። ወሬው ደግሞ ምንድን ነው? አይሁዳውን ያስወሩት ወሬ ነበር። አሁን ልብ በል። ማመን የነበረባት ወንጌልን ነው እንጂ ወሬን አልነበረም። አምላካችን መድኃኒታችን ኢየሱስ ክርስቶስ ሶስት አመት ሙሉ ተመላልሶ ሲያስተምር ይህንን ቤተ መቅደስ አፍርሱ በሶስተኛው ቀን አነሰዋለሁ እንደገና፣ የመጨረሻውንም ምልክት ሲሰጣቸው ከነቢዩ ዮናስ በቀር ምልክት አልሰጣችሁም፣ ዮናስ በአሳ አንበሪ ሆድ ውስጥ ሶስት ቀን እንደቆየ የሰው ልጅም ደግሞ በምድር ልብ ውስጥ ሶስት ቀን ይቆያል፣ ከዛ ግን ይነሳል። ዮናስ ከአሳንበሪው ሆድ በሶስተኛው ቀን እንደወጣ የሰው ልጅም ደግሞ በሶስተኛው ቀን ይነሳል ብሎ ይህንን አስተምሯቸዋል። ስለዚህ ሄደችና፣ እንደው የአትክልት ስፍራ ጠባቂ ስለመሰላት ኢየሱስ ክርስቶስ ሥጋውን ወስደው ከሆነ ስጠኝና እኔም ደግሞ ሽቶ ልቅባው። ይህንን ኬታ መጣች። ወስደው ከሆነ የሚለውን ሲባል ስላሶሩ ነው። ሊቀ ካህናቱም እንደገና አይሁዳውያንም ወሬ ያስወርተው ነበር። በነገራችን ላይ ልክ ጠባቂ አበጅተውለት ነበር። ለመቃበር ጥበቃ ነበር የነበረው፣ ከባድ ጥበቃ አራት ቡድን የያዘ እንደገና ደግሞ በሶስት ፈረቃ እየተቀያየረ እንቅልፍ እንዳይጠላቸው። ድንጋዩም በጣም ትልቅ ነበረ። እንደውም ድንጋዩን የገጠሙበትን ምክንያት አንስተን እኛም አፋችንን በነጠላ የምንሸፍነው በዛ ምክንያት ነው እና ድንጋይ ይገጥመውበታል። ከዛም በኋላ ደግሞ ጠባቂዎችን አኑረዋል። እንደዛም ሆኖ ግን በስልጣኑ በኃይለ መለኮቱ ተነስቷል እና ከተነሳ በኋላ ሄደው ሲነግሯቸው ጠሯቸውና ቀስ ብለው ጉቦ ሰጥተዋቸው እንዲህ ብላችሁ ንገሩ፣ ጲላጦስ ከጠየቃችሁ እኛ ተኝተን ሳለ መጥተው ሐዋርያቱ ወሰዱት ብላችሁ ዋሹ በነገራቸው። ይሄ ንግግራቸው ራሱ ራሳቸው ላይ ምስክር ይሆንባቸዋል። ለምን መሰለ እንግዲህ የገጠሙት ድንጋይ ለስልሳ ለሀምሳ የሚነሳ ድንጋይ ነው። ታዲያ ሐዋርያት ደግሞ ምግብ የተመገቡም አልነበሩም። ደቃቃዎች ናቸው እና እነዛ 12 ሐዋርያት እንዴት ያንን ድንጋይ ማንሳት ይችላሉ? አንዱ ውሸት ይሄ ነው። ሁለተኛ ነገር ደግሞ ሲቀበር አይተው የሸሹ ሐዋርያት ስጋውን ለመውሰድ እንዴት ድፍረት አግኝቶ ይመጣል እንዴ? ሲቀበር እኮ ሸሽተዋል። በጥብርያዶስ ባህር ዳርቻ ተበትነዋል። ሲሰቀልም ሲሰቀልም አልነበሩም። ስለዚህ እንዴት ነው ታዲያ አሁን ስጋውን ለመውሰድ የሚመጡት? የመጀመሪያው ውሸታቸው። ሁለተኛው ውሸት በልምዳቸው፣ በነሱ ልምድ ማለት ነው በፍታ አድርገው ነው ገንዘው የሚቀብሩት እና አንድ የሚሰርቅ ሰው ስጋ ይወስዳል ወይስ በፍታውን ይወስዳል? የቱ ይጠቅመዋል? ምን ያደርግለታል? ሙት አስክሬን ማለት ነው። ሁለተኛው እነሱ ሲቀብሩ ከርቤ ነስን ሰው ነው። ከርቤ ደግሞ ምን ያደርጋል መሰለ? ያጣብቃል። እና ለአንሳ እንኳን ቢሉ ስጋውን ነው አንድ ላይ ይዘው የሚነሱት እንጂ ብቻውን የሚሆን ነገር አይደለም። ይህንን ስታይ ምን ያህል ሐሰተኞች እንዱ። ሌላው ደግሞ ምንድን ነው፣ እኛ ተኝተን ሳለ ነው እያሉ ያሉት እኛ ተኝተን ሳለ ካሉ የተኛ ሰው እንዴት መወሰዱ ሊያውቅ ይችላል? ሁለተኛ፣ ቢያውቅም ደግሞ ራሳቸውን ነው የሚያስጠይቀው። ካወቃችሁ ታዲያ ለምን መታችሁ፣ ለኛ አልነገራችሁም? የሚል ነገር ይመጣል። እና በዚህ ምስክርነታቸው እንደውም አልተቀበላቸውም ነበር። ከዛ በኋላ ሄዱና ምን አሉ? አይ እንደዛም አይደለም ይኸውና መቃብሩ ብለው የወንበዴውን የነ ፊያታዊ ዜማንን መቃብር አሳዩቸው ይላል። በዚህ ጊዜ ጲላጦስ ተንበርክኮ ጌታዬ መድኃኒቴ ኢየሱስ ክርስቶስ ወይ የኔ ክብር እንዲገለጥ አይደለም፣ ነገር ግን ትንሣኤ ይመሰከር ዘንድ የሞተውን ሰው አስነሳና አስመስክርባቸው ብሎታል። ገብቶ አላደል ይኸኛው ነው ግን ከዛ በፊት ሁለት ወታደሮችን ስጠኝ ብለው ለምነውት ሁለት ወታደሮችን ሰጥተው የመቃብር ስፍራውን ሄደን መርምረው ብለው ሄደው መርምረው ነበር የክርስቶስን መቃብር ስፍራ እና ሄደው ያገኙት መግነዙን ነበረ ሰበኑን ማለት ነው እና ሰበኑን አንስቶ አንደኛው ሲያሸት ደስ የሚል መዓዛ ይሸት ነበር ይላል። እና አሁን ሶስት ቀን የሞላው ስጋ ደስ የሚል መዓዛ ሊያወጣ ይችላል? ጨርቁ፣ እና ደስ የሚል መዓዛ ነው ሲለው አንደኛው ተንኮለኛ ስለነበር ምናለ፣ አይ ሰበኑ እኮ ደስ የሚል መዓዛ ሸቶ አይደለም። እና ምንድን ነው ቢለው የአትክልት ስፍራ ስለነበረ የአበቦቹ ሽታ ነው ብሎ ይነግረዋል። እንግዲያውስ እንካ አንተም ማሽተት ሲለው ቢያሸት ይላል። ወታደሩ በውትድርና ህይወቱ እያለ አንድ አይኑ ታውሮ ነበር እና አንድ አይኑን አበራለት ይላል። ይህም እውነትም ጌታዬ መድኃኒት